እኔ ውስጤ ትንሽ እሻክሏል ውስጤ በጣም ተቆጥቷል። ለምን አብረሽ? ተቆጥቼ ተቆጥቼዋል። እኔ አብርሃም ጌታን ካወቅኩ ጊዜ ጀምሮ በጣም መልካም ሰው ጥሩ ሰው ጋይስ እቺ እንኩሮ ዘነዘና ግር ማለት ነው። የአብርሃም ልደት ከአራት ወር በኋላ ያከበረችለት ማለት አራት ወር ነው ገና ከተከበረለት። እንዴት ብላ ነው ምንድ ነው ልደት ያከበረችለት አልገባኝም። በዛ ላይ ደግሞ የሩታ አክት ነው የምትጠቀሚው። እሱ ምንድነው ነው ሩታዬ፣ ልብስ ገዝታ አብርሃምን ሰርፕራይዝ አድርጋ ልደቱን አክብራለት ነበረ ባለፎ ፊቱን ስታጥቡ ያጠበችበት ቪዲ አይተሽ ፊቱን አጠብሽው። ረ መንጎድነሽ ረ መንጎድነሽ ረ በዛ ላይ ደግሞ አብርሃምን እውነዴ ነው እግዚአብሔርን አንተን ካወኩበት፣ አንተ ካወኩ በኋላ ምናምን ቀጥሎ ደግሞ ጋሽዬ እንግዲህ እኔ ውስጤ በጣም ሻክሮ አለ፣ ውስጤ አዝኖ አለ፣ አብርሃም አስከፍቶኛለ፣ በዚህ ጉዳይ እጄን አልከትም አለ ማለት ነው። አይ አብርሃም አብረሃም አባት ታኮራለህ ብለን ስንጠብቅ የኮሜንት እና የሰው እንትን መጫወቻ አደረግከው አይደል? እንትን ወስላታ የሆንክ ልጅ። እውነት ለመናገራቸው ምን እናደርግ። እውነት አባታ አንገት ታስደፋለህ። እውነት ለመናገር ጋሽዬ ተናገረው ነገር ነው የምናገረው። እስከ መጨረሻ ተከታተሉ። ጋሽዬ ጋሽ ታደሰ በቢኒ ቤት ብቅ ብሎ ነበረ። እሱም እኔ ውስጤ በጣም ሻክሮዋል፣ አብርሃም አስከፍቶኛል። መጥቶ ራሱ ሰላም ብሎኝ ነው የሄደው ነገር አልተናገርኩም፣ መናገር አልፈልግም፣ በዚህ ነገር ውስጤ በቃ እጅ አልከትም ብሎ እንግዲህ ተናገረ ማለት ነው። እሱም እቺ ርካሽና ውዳቂ ሴት መጣ አጠገቡ ሆነ ስታሻሸው ምናምን። አይ አባት እኮ በነገራችን ላይ የማይከፋው አይመስል አይምሰላችሁ። በነገራችን ላይ አሁን እንደዚ አይነት ነገር አብርሃም ከዚች ሴት ዮጋ እየሰራ ነው አይደለ? ስለዚህ አባት እኮ ደስ አይለውም ምንም ቢሆን ምንም ማለት ነው። እናንተ ልጆች በምታደርጉት አክት እኮ ቤተሰብ እንደሚያፈር ታቃላቸው ቤተሰብ አንገት እንደሚደፋ ታውቃላችሁ። የፈለገ ነገር ሰርታችሁ ደክማችሁ ለፍታችሁ አምጥታችሁ በማይረባ ነገር፣ በቆሻሻ ተግባር፣ አንገትን በሚያስደፋ ነገር ሰርታችሁ የምታመጡትን ገንዘብ ለቤተሰብ ምንም ብታደርጉ ምንም ምንም መስሎ አይታያቸውም። ይሄንን አምናችሁ ተቀበለው ማለት ነው እና እውነት ለመናገር ጋሽዬ ሲናገር እኔ አሳዘነኝ። እውነቴ ነው የምላችሁ። ድራማ ኮ ሆነ ምናምን ሊሆን ይችላላችሁ። ድራማ ቢሆንም ጋሽዬ በዚህ ነገር እንደማይስማማ መቶ ፐርሰንት እርግጠኛ ነኝ። በዚህ ይቺ ሴት ትምጣ ተለጣጠፍብህ ከሱ ዋጋ እንዲበል፣ ከሱ ዋጋ ውጣ፣ ከሱ ዋጋ ግባ አይለውም። የትኛውም ሰው አባቱ እኮ የማያደርገውን ነገር አባት የማያደርገውን ነገር ልጁ እንዲያደርግ አይፈልግም። ለምሳሌ እናንተ ልጆቻችሁ እንደዚ አይነት ቆሻሻ ነገር እንዲያደርጉ ትፈልጋላችሁ? አትፈልጉም። እናንተ ስለማታደርጉት ማለት ነው። እናንተ ቆሻሻ ተግባር ላይ የምትኖሩ ከሆነ እንድታደርጉት ታዛላችሁ ልጆች ሲያደርጉ ሲያደርጉ አዲናችሁ ማለት ነው። ገባችሁ አይደለ? ገብታችኋል ብዬ አስባለሁ። ካልገባችሁም ደግሞ በደንብ አድርጌ ነግራችኋለሁ። ጋሽዬ ሚስቱን ቤት አስቀምጦ ከሌላ ሴት ጋር መለጣጠፍ ወይም ይለጣጠፋል ወይም ደግሞ መለጣጠፍ ይወዳል ወይ የሚለው ነገር ላይ ትኩረት አድርጉ። ጋሽ የማይለጣጠፍ ከሆነ ሚስቱን አክብሮ የሚኖር ከሆነ እሱም ደግሞ አብረሽን ሚስቱን አክብሮ እንዲኖርለት ይፈልጋል። አባት ልጁን ሚስቱን አክብሮ እንዲኖርለት ይፈልጋል ማለት ነው። በቃ አሁን ይገባቸዋል። ካልገባቸው ተንትናቸው አንበሉ። በዛ ላይ ደግሞ ወደ ገደለው ስንገባ ደግሞ እችኝቱ ዘረጦ ትላንትና እንግዲህ አብርሃም ልደቱ ከተከበረለት ገና አራት ወር ነው እንዴ? የተበላው ኬክ አልሸኑት፣ የተደፋው ውሃ አልደረቀ፣ እንዴት ብላ ነው? ገና የተገዛው ልብስ ራሱ አንዴ ለብሶት አልታጠበም፣ እንዴት ብላ ነው ልደት ያከበረችለት ትላንትና፣ ያልገ እንዴት ብላ ነው? ጋይስ እኔ ንገርኝ፣ እውነቴ ነው ምላችሁ። አንተ ደግሞ እንኳን ተወለድክ እድሜህን ረጅም ያደርግልህ አብረሀም ማለት ነው። ግን እኮ ልደትክ ሰሞን አራት ወር ነው ከተከበረ፣ እንዴት ቻናልህ ላይ እኮ ማየት እንችላለን። ምንጉድ ነው ጋይስ፣ ምንጉድ ነው አይዲያ እውነትም አይዲያ ጠፍቶባት እኮ ነው የጨረራት እቺ ሴትዮ ማለት ነው። የምሬ ነው ብላ ወይ በላቸው አቃጥ ድፋይ ነው እሱ ምንድነው የሩታዬ አይዲያ ወስዳ ወስዳ ነው የምትሰራው። እውነቴ ነው ምላችሁ። ወረደች እኮ ዘቀጠች እኮ ጋይስ። ሰሞኑን ያና ክል እንዳልቁላት በነገራችን ላይ ማለት ነው። እንደባለፈው እኮ አይደሉም እናንተ። ሰከን ረጋ አሉ እኮ ጋይስ። የምሬን ነው ምላችሁ። ረጋ ብለዋል አሁን ላይ ማለት ነው ግን እንደባለፈው ባለፉ እንደዚህ ማለቱም አቆማለች ግራቆቷ ነው የመጣችው። ሁሉ ነገሩ አራቆት እሷን የምትደግፉና እሷን የምትወዱ ወይኔ በላቸው። እኔ እኮ መቼም መቼም ልወዳድም ልደግፍ አድማልች ብሞት እሞታታለሁ እንጂ ሞት ይሻለኛል እሷ ከምደግፍ። እውነቴን ነው የምላቸው እንዲሁ ራቆቷ ከላይ ክፍት አድርጋ ከታች ክፍት አድርጋ ነው የመጣችው። እንደ ምን አይነት አሳዳጊ የበደለች ነች በእናትሽ በዛ ላይ ደግሞ የሰው ባል ልደት ምን አግብቶች ነው ልደት የምታከብሪው በዛ የሚስቱ አክት ወስደሽ የሚስቱ ካራክተር ወስደሽ የሚስቱ ስራ ወስደሽ የሚስቱ አይዲያ ወስደሽ ትችዋለሽ ትችዋለሽ። ቀጣይ ደግሞ እርግጠኛ ነኝ ቤተሰብ እርግዝናውም ኮፒ አድርጋ ትመጣለች። ታያለች የሩታ እርግዝና ኮፒ አደርጋ ማለት ነው። ከዛ በኋላ ያጥር ወፍም ኮፒ አደርጋ ወደ ቡታ ጀራ መሄድን ኮፒ አደርጋ ትመጣልናለች። እኔ ምን አለች ይበሉኝ። እኔ እቺ ሴትዮ እኔ እኮ ብዙ ነገር እኮ ተመለከትኩባት እኮ ስንትና ስንት ነገር የሩታ አክት ወስዳለች። በጭሩ እናንተ ለምንድነው እኛስ የምታሰድቡን ማለት ነው? እውነት ነው የምላችሁ ሴቶቹ የሩታ አክት እየወሰዳቸው፣ ለምንድነው እኛ የቡታ ጀራ ሴቶች በሩታ ነው የሚማሩት እንድንባል የምታደርጉን እንዴ ለምድ ነው በራሳችሁ ኮንፊደንስ ማትቆምት፣ በራሳችሁ ለምንድን ነው ማሰሩ ዝርክር ኮች ማለት ነው። እኛን እራሱ ነው የምታሰድቡን። ወይኔ የበላቸው የሩታ ፀጉር ወሰደች። ሰሞኑ ፈታችና አሁን ደግሞ አስተካከለችው እንጂ ማለት ነው። ሰሞኑ የሩታ ፀጉር ወሰደች። ቀጥሎ ደግሞ ማን ያውቃል የሩታ ዊግ ራሱ መሆኑን የወሰደችው። እውነቴ ነው። የሩታ ዊግ ወስዳ ጭንቅላት አድርጋው ሲሆን ማን ያውቃል፣ አናውቅም። አዎ አናውቅም። ፊቱን አጠበችው ሩታ፣ ያጠበችው የሆነ ጊዜ ልደት ስታከብርለት ፊቱን አጥባው ነበር፣ አጠበችው ሩታ ልብስ ገዝታ ሰርንትን ልደቱ አከበረችለት። እሷም በአራቱ ከአራት ወር በኋላ ልደት አከበረችለችለት። ይፈጣሪ ያለ እንደውም ጉድ ነው። እንደውም ጉድ ነው። እና አብርሃም፣ እውነት ለመናገር አባት እየከፋው ከሆነ ውስጤ ሻክሯል ብሎ እየተናገረ ነበረ። ወደ ራስ ተመልሰ አባትህን አስደስት። አባት ወይም ደግሞ እናት የመሰለ ነገር የለም እ እናተንና አባተን አስደስት፣ ማለት ነው። ሌላው ተራ ነገር ነው። ሲቀጥል ደግሞ ቺ ሴትዮ ዞራ አድርጎልን እኔ ለመጀመሪያ ጊዜ ማለት ነው፣ ውድ ቤተሰቦች ሆና ለመናገ ለመጀመሪያ ጊዜ የአብርሃም ቻናል ዘጠኝ ሺህ ስምንት መቶ ላይክ ያየሁኝ ማለት ነው። ለመጀመሪያ ጊዜ በማታው ቪዲዮ ዘጠኝ ሺህ ስምንት መቶ ላይክ ብቻ ነው ያለው እና በጣም ነው እንትን ያለኝ። ከዚህ በፊት እኮ ላይክ ያደርግ ነበር ህዝብ ግር ብሎ። አሁን ላይ ደግሞ ሴት ሁሉም ጠልቷል ማለት ነው ጎበዞች እንኳን እምጣላቸዋት እና ግን አብርሃም ብቻ ብትመጣ ፍራንክ እየተደራረግ ወይም ደግሞ በቃ ሩታ ጋር ሄዱ ማለት ነው። አሁን እነዛዎች ራሱ አይዲያ ጠፍቶባቸው ሩታ ተታ ወደ ቡታ ጀራ ስትሄድ ይኸው ሽጉጥ በሽጉጥ ነው የሆነው እንትኑ ሚዲያው ማለት ነው። የምር ሽጉጥ በሽጉጥ ስለዚ አንተ ሄደ ከሚስት ጎን ሁን፣ በቃ እስከምትወልድ ድረስ ከእሷ ጋር ብትሰራ ነው የሚያዋጣ እንጂ ከዚችማ ጋር አይዋጣም። አባቴ ምንም ቢሆን ምንም። እንደዚህ ምናምን ወግ ስታደርግ ብትቀርጽ ይሻልሃል። የምሬ ነው የሚያዋጣ እሱ ነበረ። ነገር ግን አንተ አላወክበትም ማለት ነው እና ውድ ቤተሰቦች እንግዲህ ያው ጋሽዬ እውነት ለመናገር ምርር ብሎ ነብረ እየተናገረ የነበረው። ግን ደግሞ ታምኔሉ ታምኔሉ፣ ጋሽዬ ታምኔሉ፣ እኔ ምንም አለልም። ግን ታምኔሉ ደግሞ ሌላ ታሪክ ነው። አንተ ደግሞ ተናግረሃል ማለት ነው እና አባት ምንም ቢሆን ምንም ይከፋል ማለት ነው። እኔ አብርሃም ምን እንደነካው አላውቅም። ጤነኛ አይመስለኝም። እቺ ሴትዮ የሆነ ነገር አድርገዋለች። ጋይስ መኑ የሆነ ነገር አድርገዋል። ይሄ ልጅ እኮ በቃ እንዴ! ሰውኮ ሚስቱ እስከምትወልድ ድረስ ከሚስቱ አጠገብ እንዲሆን ይደረጋል። እሱም ይሆን ነበረ። እንዴ ምን ነክቶት ነው ቆይ ተነስተው አዲስ አበባ የሄደው የምሬን እምላችሁ እናንተ አያስቡት እስኪ እንዴት ሄደ እንዴት ሊሄድ ቻለ አልተጣሉም እኮ ለእኛ እኮ ነው እየሸወዱ እየሸወዱን ያሉት ሲጀመር ማለት ነው አልተጣሉም እኮ ጋይዝ ይሄ ደግሞ ስል ደግሞ ታውቃላችሁ አንዳንድ ልጆች ተጣልተዋል ነው ምት አልተጣሉም አብርሃም በቃ ስራ ሊሰራ ነው ከሱ ዋጋ ከዚች ዘልዛላ ጋ ኮ ሊሰራ ነው ስራ ነው የሚሰራው እንጂ ሊያገባት አይደለም አብርሃም እቺ ዘልዛላ ሴት ሊያገባ ተበርሴ ሰላም ይላል ጉራጌ ብሪ ንምላችሁ ከሁሉም የገረመኝ በአራት ወር ማክበር ዋነው። እኔ በአራት ወር ልደት አይዲያ ይጥፋ። ይሄንን አከል አይዲያ ጠፍቶባችሁ በአራት ወር ልደት ታከብራላችሁ እናንተ ወራዶች፣ ቅሌታሞች። እኔ መሳሌ አልፈልግም። ቤተሰብ እና ሌላ ደግሞ ው ትላንትና ሩ ታየ የአጥር ወፍ አትስመሽ የሚለው የተቀወጠ ፎቶዎች ነበሩ ተልኮ። በነገራችን ላይ ኢንስትግራም ላይም ለጥፋው ነበረ ግን አጠፋችሁ ቶሎ ማለት ነው እና ያያ ደግሞ በውስጥ ተላከልን ለሁላችንም። በመቀጠል ደግሞ ቪዲዮ ለምን አትለቀም የምትለ ልጆች አላችሁ። ልትለቀው እኮ ትችላለች ጋይ ይሄ የአጥር ወፍ አትስመሽ የሚለውን ልትለቀው ትችላለች። ሌላ ደግሞ የፎቶ ምናምን የተነሳቸው መቼ ፎቶ ነው ታውቃላችሁ አደለ? እሱ ባልበም የሚያደርጉት ነገር ነው። ይሄ የትኛውም እርጉዝ ሴት የምታደርገው ነገር ነው ማለት ነው። እና እንደዛ አደርጋ ባልበም የምታስቀምጥ ሴቶች አሉ ማለት ነው። ስለዚህ ያንን ልትለቅልን ትችላለህ። ችላችኋለሁ ውድ ቤተሰቦች፣ ልትለቀውም ላትለቀውም ልትለቀውም ትችላለች። ትለቀው እኔ ባትለቀው ደስ ይለኛል። ምክንያቱም የሰው አይንም ጥሩ አይደለም። ሰላም ሁኑልኝ።